ልመለስ አስቤ ያለው ናፍቃችሁኛል እንዳለ አረፈ። ቀኑም ሙሉ በተሰበረ ስሜት ውስጥ ሆኜ አሳለፍኩኝ። እስካሁን ድረስ ማመን አቅቶኛል። አንዳንድ ጊዜ የቅርብ ሰዎቻችን የምሞቱ አይመስለንም። ሀዘናችንን ከባድ የሚያደርገውም ይህ ነው። መራሩን እውነታ መቀበል ይኖርብናል። አሁ ወንድሜን ሰለሞን ተክለ ሚካኤልን በሞት ተነጠቅኩኝ። መቼስ ካሳንቼስ የኖረ ቀርቶ አንድ ሳምንት የከረመም የሶል ካፌና ሬስቶራንት ባለቤት የሆነው ወንድማችንን ሶልን የማያውቅ የለም ከህፃን እስከ አዋቂ የሁሉም ወዳጅ የነበረው ቸርነትና ደግነት ሞልቶ የተረፈው ወንድም ሰለሞን ተክለሚካኤል ወይም ሶል ወደ ቤተሰቦቹ ጋር አሜሪካ ያቀናው ከወራት በፊት ነበር ባጋጠመው ህመም በህክምና ስረዳ ቆይቶ ከዚህ ዓለም ድካም ማረፉን እንደ ቀልድ ተረዳን እንኳን ለእኛ የቅርብ ሰዎቹ ቤተሰቦቹ ቀርቶ ለጥቂት ቀናት ለሚያውቁት ሁሉ አስደንጋጭ መርዶ ነው ምን ብዬ ልጻፍ አቅም አጣው ግን ደግሞ ምንስ ማድረግ እችላለሁ ልመለስ አስቤ ያለው ናፍቃቹኛል እንዳለ የልቡ ሳይሞላ በሰው አገር ሆኖ ዳግም ላንገናኝ ተሰናበተን። ሶልያን አንተ እኮ ለኔ ከወንድሜም በላይ ነበርክ። ከስራ ሰዓት ውጪ ካጠገቡ እንድርቅ የማይፈልግ በቀን ሁለት ሶስት ጊዜ ደውሎ ደህንነትን የሚያረጋግጥ በደስታ ብቻ ሳይሆን በችግርም ጊዜ ከጎን የማይጠፋው ቀኝ እጄ ወንድሜን ሞት ነጠቀኝ። ወንድሜ በቃ ጨከንክ ማለት ነውን? ምን ማድረግ ይቻላል? የጋዛንጭስ አድባር የነበረው የወንድማችን ሰለሞን ተክለ ሚካኤል አስክሬን በጥቂት ቀናት ውስጥ ከሀገር አሜሪካ ወደ አገር ቤት ይገባል። የቀብር ቀኑና ሰዓቱን እናሳውቃለን። ለቅሶ መድረስ የምትፈልጉ ወዳጅ ዘመዶች የቤተሰቡ መኖሪያ ቤት ዘነበወርቅ የቀድሞ ኢትዮጵያ ራዲዮ ወይም ኤፍኤም 97 ነጥብ 1 የነበረበት አካባቢ ነው። ወንድም ሶል ነፍሴ በሰላም ትረፍ። መቼም ቢሆን ከልቤ አጠፋም፣ እወድሃለሁ። ምስጋና ታደሰ ሳሙኤል ኃይሉ ሴፍ ውራኤል እጅግ አሳዛኝና ልብ የምነካ መረጃ ነው። እንግዲህ አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። ሚኪ ታቦርንፎን ለወቅታዊና ታማኒ መረጃ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰላም ቆዩልኝ።